እናመሰግናለን እናመሰግናለን። ብሩክ ሰለሞን በኤልኤም ሁለት ተወክሎ ቀደም ሲል የተፈራ ነጋሽን ለማን ላዋየው ወይም ደግሞ ጎኔ ላሳርፈውን ነበር ያቀረበልን። የዜማው ደራሲ ሞገስ ተካ ነው። ግጥሙን ደግሞ ማስረሻ ሽፈራው ጽፎታል። እዚህ ጋር አድርገን እናመሰግናለን። የእሳት አጋራችን ሳፋሪኮም ኢትዮጵያ ነው። እናመሰግናለን። እናንተ ለወደዳችሁት በ8222 ላይ ድምጽ መስጠት ትችላላችሁ። ዛሬ ወሳኝ ቀን ነው እያልናችሁ ነው። የምድብ አንድ ተወዳዳሪዎች አምስቱ ተወዳዳሪዎች ስራዎቻቸውን ያቀርባሉ። በመጀመሪያ ዙር እንደሰማችሁት የራሳቸውን ምርጫ ነው የሚያቀርቡት። በሁለተኛ ዙር ደግሞ የዳኞችን ምርጫ ያቀርባሉ። ዛሬ የሚኖረን አንድ ተሰናባች ደግሞ ስምንቱን አይቀላቀልም ማለት ነው። ስለዚህ ወሳኝ ሰዓት እንገኛለን። ዳኞች ምን ይላሉ? አስተያየትና ነጥ እሺ፣ እናመሰግናለን ብሩክ። እጅግ የሚያስደንቅ ትልቅ ፕሮግረስ በጣም ደስተኛ ነኝ። በጣም ነው የኮራውብ የዘፈን ምርጫ እጅግ ብሩኮች ዳኛችንን አሁ መጨረሻ ላይ ገልጸዋል። በጣም ነው የገረመኝ። ምክንያቱም አንደኛ የዘፈን ምርጫ እጅግ የሚገርም፣ በራስህ አዘፋፈን፣ የድምፅ ጽዳት ከዚህ በፊት የነበሩ ነገሮች ጥርት ብሎ ከነግጥቡ ነው የሚሰማው። ሌላው መረጋጋት፣ ማይክሮፎን ባላንስ። እኔ በአንተ ብቻ ሳይሆን አሁን አየ በዳኞቹም ነው የኮራሁት ምክንያቱም እንደዚህ አይነት የዳኞች አስተያየት እንደዚህ በዚህ በአጭር ጊዜ ውስጥ እንደዚህ ለውጥ ያመጣል ብዬም አላስብም። በእውነት ነው እንዳንተ አይነት ደግሞ ድምፃዊ ተቀብሎ በሰላምም ኮርቻለሁ እና አስተያየታቸውን፣ አንዳንዴ እኛ የምንሰጠው አስተያየት ያግዙናል። አንዳንዴ እኛን ምና እና ድምፃውያን እንደዚህ ሰምተውን ሲመጡ በጣም ነው፣ በእውነት ነው እጅግን ያከበርኩት። ከዚህ እንዳትወርድ ነው እኔ፣ ከዚህ እንዳትወርድ አሁን ትንሽ አንድ ብቻ አስተያየት ነው የምሰጥህ። ፍርሃትን አሁን ማስወግደው ኢንተርቴን አድርገህ በጣም በቃ ለእኔ ፐርፌክት ነው። እንደዚህም እስከ መጨረሻው ብትዘፍን ችግር የለብኝም። ይህ ማይክራፎን አታንቀልቀል። ምን እንልህ ምን እንትን እዚህ ይላል እሱ የለም። መረጋጋትህ በጣም አሪፍ ነው። ትንሽ አሁን አንገት የምታቀረቀራት ነገር እሷን ተዋት። ለምን ብካ አንገት በሰበርከው ቁጥር ድምፅን ማወቅ እንደዚህ ያልክ ለማሰማት የምትሞክረውን ነገር ለቀቃ አድርገህ ትንሽ ስቴጅን ማን ያርገው ተቆጣጠሮ፣ ኦዲንስን እያየ ለመስፈን እዚህ ጋር ሰዎች እንዳሉ፣ ሌላ እቺን ነገር ብታስተካከላት፣ ሌላው በጣም አሪፍ ነው። በጣም ደስተኛ ነኝ። ለብዙ ድምጻን ታስተምራለህ ብዬ ነው እኔ። ዘጠኝ ሺ ዘጠኝ መቶ ጨምር ያለው 20 ነው የምሰጥ። በጣም አሪፍ ነው ብሩኬ፣ እንደት ነህ? የራስን ስም ሲጠሩት የሆነ ነገር አለው የሆነ ነገር አለው። ብሩክ በጣም ቆንጆ ምርጫ ነው። በጣም በጣም በጣም ግሩም የሆነ ፐርፎርማንስ ከምን እግር በላይ ለውጥህን በጣም ማድነቅ ፈልጋለሁ። በድጋሚ የመጀመሪያ ሳምንታት ላይ የነበረ ነገር እናስታውሳለን እና አሁን በዚህ ደረጃ እንደዚህ የሆኑ መምጣት በእውነት በጣም የሚያስመሰግን ነው። ጎበዝ አንበሳው በጣም ግሩም ፐርፎርማንስ ነው በራስ ድምፅ የምለው ነገር አንተ ጋር ችግር የለብህም ሞር ደግሞ ይህኛው ሙዚቃ በራስ ድምጽ ከማዜን ባለፈ ወደ ራስህ ቅርጽ የወሰድካቸው ነገሮች አሉ በጣም የሚያምሩ ውበት የሰጣቸው ፍሬዚንግ በጣም በጣም ግሩም ነበረ የመረጥከው ሜጀሩ ኪው የተጫወትከው ማይክ አጠቃቀምህ በጣም ፕሮፌሽናል ነበረ ሬንጅህንም ከሌላው ጊዜ በተሻለ ዛሬ በደንብ የገለጥክበት ሙዚቃ ምርጫ ነው የነበረው በጣም አሪፍ ነው እሱም ይሄ አካፋፍ አፍ አከፋፈት ቴክኒክ እና የድምጽ አወጣጡ ነገርም በደንብ በቃ ታስቦበት በጣም ፕሮፌሽናል የሆነ አይነት እስኪሆን ድረስ ነው በደንብ ያደረግከው። በጣም በጣም ግሩም ነበር። ብዙ ነገሩ ትንሽ ቅሬታ የነበረኝ አንደኛ፣ ዛሬ የሆነ ፍርሃት የሚመስል ነገር ፕሬዘንስ፣ መድረክ ላይ ያለ ፕሬዘንስ ላይ ይታይ ነበር እና መሬት መሬት ነው የምታየው ምናምን፣ የሆነ ኮንፊደንስ የሌለ እንደዚህ የዘፈንክ ከቀና ተብለ ስትታይ ግን የፈራ ሰው በራሱ ማይተማመን ሰው ነው የሚመስለው። ፊዚካሊ የምታሳየው ነገር እሱ ነገር ልክ አይደለም፣ መስተካከል አለበት። በቃ በደንብ መድረኩን ተቆጣጥረዋል። ድምጽህ የሚወጣው ጉድ ነው መቼ ማዘፋፈን በጣም የሚገርም ነው እና ፊዚካሊም ያለህ ነገር ከዛ ጋር ባላንስ ያደረገ መሆን አለበት። በራሱ ማይተማመን አይነት እንዳትመስል። ያ ደግሞ ኢንተርቴይን የምንለውን ወይ አዝናኖቱን ይቀንስብሃል ማለት ነው። እሱ እንዳይሆን ነው ከዛ ውጪ አማን ያነሳለህ አንገት ማቀርቀሩ ነገር የድምፅ አወጣጥህ አሁን ባለው አፍ አከፋፈት አሁን ባለው ጉልበት አሁን ባለው መንገድ እየዘፈንክ በማቀርቀርህ ብቻ የሚያጎድለው ነገር አለ። ቀና ብለህ በደንብ እንዲህ በቃ እርግጠኝነት እያልከው ቢሆን ኖሮ ደግሞ ሌላ ሌቭል ላይ ነበረ የሚሄደው እና እሱን እሱን አስተካክል። ከቅኝት ጋር በተያያዘ ዘፈኑ ካለበት ቅኝት አንጻር በጣም ብዙ ቦታ በጣም ቆንጆ በጣም ከባድ ነው፣ ይህንን ዘፈን ላይቭ አሁን አንተ በተጫወትክበት ደረጃ መጫወት። በነገራችን ላይ ግን በጣም ጥሩ ነው የተጫወትከው ጥቂት ቦታዎች ላይ አንዳንዴ አንዳንድ የዜማ ሀረጋት ሲዘጉ መነሻ ቦታዎች መሀል መሀል ላይ ደሞ ደግሞ የቅላጤ ስሜት ያለባቸው በጣም አልፎ አልፎ ትንሽ ከቅኝት የመፍረስ ነገር ነበር እንጂ በጣም በጣም ግሩም ነው። ከዛ ውጭ ብዙ ነገሩ ግሩም ነው። እኔም በጣም በጣም ቆንጆ ነው ባይ ዘጠኝ ሺ ዘጠኝ መቶ ሰላሳ ብሩክ ብሩክ ብሩክ ሶስት የልጥራበናት በጣም ነው ደስ ያለኝ። ከነ ስም በደንብ በቃ ገላጭ ነገር ነው የሆነልኝና በቃ ትችላለህ የእውነት መስፈን እንደምችል ዛሬ ያሳይተኛል። ላለፉት ጊዜያት የተሰጡትን አስተያየቶች በሙሉ በተግባር አውለህ መጥተህ ዛሬ ብስል ያለ በዚህ እድሜ ይህን ዘፈን በዚህ ልክ ገብቶ ተረድተኸው መጫወትህ እኔ በጣም ትልቅ ነገር ነው አርጌ የወሰድኩት። ይህንን ነገር እንዳታቆም፣ የሚነገርህን አስተያየት ወደ ተግባር መውሰዱን በጣም ያበስልሃልና ብዙ ብስለቶች አይቻለሁ ዛሬ መድረክ ላይ። አንደኛ ይሄ መድረክ ላይ ስትወጣ ማይክን እንዲያወናጨፍ መጀመሪያ ላይ ይሄ ልጅነት ነገር ብዙ እናይ ነበር። የተነገርህን ነገሮች በሙሉ ተግባር ላይ አውለህን የመጣው ዛሬ፣ ለዚህ በጣም ላመሰግን ወዳለሁ። ዛሬ የነበረ ነገር በራስ ድምጽ የተፈራ ነጋሽን በራስ ድምጽ አድርጎ መጫው ብዙ ጊዜ ሳቢ የሚያስደርግ ነገር የዜማ ስታይል አለው፣ ወደ ሱ ድምጽ እንዲኬድ፣ አንተ ግን በራስ ድምጽ ነው የተጫወትከው። በጣም ትልቅ ኳሊቲ ነው። ሪትሚካሊ ያለህ አረዳድ በጣም በጣም የሚደንቅ ነው። በጣም ጎበዝነህ። ሪትም ፊሊንግ፣ የዜማ አረዳድህ በጣም ወድጄዋለሁኝ። ማለት ካንተ ካለህ የልምድና የኖር ክባት የእድሜ ሁኔታ ጋር ሳመሳስለው በጣም አንተ በደንብ አድርገህ የበሰለ ነገር ነው እዚህ ጋር ያቀረብክልን። ስሜቱን የማጋባት ነገር በጣም ጥሩ ነበረ። የዘፈን ምርጫ በጣም ቆንጆ ነበረ። እነዚህ ነገሮች በጣም የሚደነቁልህ ነገሮች ናቸው። ዛሬ ምን አየሁኝ? በጣም ተስፋ አየሁብህ። በቃ ጥሩ መሄድ እንደምችል ጥሩ ድምፅ ይ ሊወጣ እንደሚችል ትልቅ ተስፋኗን ተለያየሁት። የቃላት ራሱ ሰው እንዲሰማው በደንብ መልእክቱ እንዲተላለፍ ያረገበት መንገድ ራሱ በጣም ልዩ ነበረ። መፍራት ብሩኬ፣ መፍራት መጫወት እስከሚያቅት ከሆነ ልክ አይደለም። እኔም ለሙዚቀኛ ለማንኛውም አይነት አርቲስት መድረክ ላይ እንዲህ ፐርፎርም ለሚያረግ መፍራት መጫወት እስከማችል ካረገ ትክክለኛ ነገር አይደለም። ዛሬ ግን ያየሁት የሱን መፍራት እንዴት ነው መሰለ የመጠንቀቅና የመድረክ የማክበር ዜማውን በአግባቡ ለመጫወት ካለው ተነሳሽነት የመጣ መፍራት ነውና መፍራቱ እስኪታይ ሳይሆን መፍራትህ ለማክበር እና ለምትጫወተው ነገር እን ነው ቦታ ለመስጠት ያክል ብቻ እንዲሆን መጠንቀቅ አለብህ። እሺ፣ እሱን ነው ላስገነዝብ የምወደው በተረፈ ያንገት ማጎንበሱን ነገር ብሩኬ ማማንም ነግረውሃል። እሱን እንዳይለምድብ አንገት እንዲህ ሲሰበር ድምጽም ተቋረጠ ማለት ነው እና ሌላ ጊዜ እየተለማመደብ ከመጣ ለሌላ ዜማዎች ችግር ሊፈጥርብ ይችላል። እሱን ነገር አስተካክል። ዛሬ ማይክ አያያዝህ ኤቭሪቲንግ በጣም ጥሩ ነበረ። አንዳንድ ቦታ ላይ ከቅኝት ጋር በተያያዘ ችግሮች ነበሩ። እሱም እንግዲህ የዘፈንክበት ቅኝት ከበድ ያለ ነው። አንተ የተረዳህበትን ያክል ደግሞ መስፈል ጥሩ ነገር ነው። ያንን ግን በደንብ አስተካክለው፣ እሺ። የምትዘፍንበትን ቅኝት አንድ ኦክታቭ፣ ሁለት ኦክታቭ ማለት አንድ ዙር ከተነሳህበት እስከ መጨረሻው ድምፁ ቀጥሎ፣ ደግሞ ሀይ በሆነው ፒች ደግሞ እንደሱ እያደረግ ጉሮሮህን ለመሳል ሞክር። በጣም ትልቅ ፕሮግረስ ነው ያየሁት። ከዚህ እንዳትወርድ፣ እሺ። እኔ ጋለ 9910 እናመሰግናለን። ብሩክ መልካም እድል ይሆንልህ። ዳኞቻችን በብሩክ ለውጥ በጣም ደስተኞች ናቸው፣ ተደምመዋል። እንዳያችሁት ነው ተመልካቾቻችን፣ እናንተስ ማንን ወደዳችሁ? 8222 የእናንተ ነው። በሁለቱም የቴሌቪዥን ቻናሎቻችን፣ በቴሌግራም በዩቲዩብ እና በፌስቡክ ላይ ደግሞ በምትንቀሳቀሱበት ሁሉ በስልኮቻችሁ ላይ በቀጥታ ስርጭት መከታተል ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። ፋና ላምሮት ምዕራፍ 19 ሰባተኛ ሳምንት ላይ እንገኛለን። ዛሬ ማን ይሆን ተሰናባች? ከቆይታዎች በኋላ እንመለከተዋለን። አብራችሁን ስላላችሁ እናመሰግናለን። መልካም ቆይታ።